ሓቢቢ አትጨነቅ። ለምን ትጨነቃለህ? ለሁሉም ነገር መፍትሄ ሰጅ ኣላ ስብሓን ወተዓላ እያለለ ስለምን ትጨነቅ? ጭንቀት ንዴት ጀሰድህ ላይ መጥፎ የሆነ አሻራና ተፅዕኖ ንፈጥሮም የሚያልፉ ነገሮች ናቸው። ይህን እኔ እኒ ከጭንቀት የራኩ ሰው ሁኛ፣ ነገር ግን እንዳጠቃላይ አሁን ላይ አብዛኛው ወጣት ላይ ወንድም ሴትም ላይ ያለ በጣም በጣም ወረርሽን የተዛመተ በሽታ ነው ጭንቀት ለዚህ እስኪ መፍትሄ ሊሆነን የሚችለን ነገር እንነጋገራለን። በዚህ ቪዲዮ አብራችን ትበሳል። ሰው አብዛኛው በሽታ ላይ የሚወድቀው ይላሉ ዑለማዎች በሁለት ምክንያት፣ ላለፈው ነገር ሀዘንና የወደፊት ጭንቀት ነው። በጣም እንዲህ ለምን ሆነ በቃ ከሆነ በኋላ እንተሃል አምሩ በቃ ዱንያ ነበረ፣ ዱንያ ሊወሰድ ይችላል። የሆነ ንብረት ነበር፣ ያ ንብረት ሊጠፋ ይችላል። እንዴት ጠፋ ብለ እንቅልፍ ብታጣ ምን ብትል በሽታ ነው የሚያስከትለው። ማለት በቃ ያለፈው ነገር አግኝቷል ከከሌም ከከሌም አይደለም ከማን ነው? በቃ ካላህ የመጣ ነገር ነው። ያንን እንትተህ አንተ ወደፊት መስራት ስላለበት፣ ወደፊት ደግሞ ምን ይገጥመኛል ብለህ ደግሞ መጨነቅ ደግሞ አያስፈልግም ማለት ነው። ስለዚህ አላህ የጻፈው ነገር ስለማይቀር፣ አንተ የእለት እለትን ስራ መስራት አለብህ። ሁሌ እንግዲህ ቀዳና ቀደርና ስንፍናን መለየት አለብህ። ሰውየው ዝም ብሎ ሰነፎ ሆኖ ዱንያ የሰበብ አገር ነች። ሰውየው ሼህ አርጉልኝ አላህ ልጅ እንደሎን አመት ብዙ ዱዓ አርገው መጨረሻ ላይ ተገናኙና ወለድ ሲሉት አልወለድኩም ማለት ነው። ለምን ሚስት አግብተሃል ሲሉት አላገባሁ ይሄ ነው። ማለት ታዲያ ሁሉ አለፋኛ ልት ይባላል ሰበብ ሳይዝም ዝም ብሎ ስንፍና የለም ማለት። ሰይድና ዑመር ሁለት ወጣቶች መሲድ አግኝተው የሥራ ሰዓት ላይ ነው። ማናችሁ እናንተ ሲሏቸው ናህኑ ሙተወኪሉን አላህ ከዛ በድንገት ወረወሩና የሰው ሸክም ናችሁ፣ ሙተወኪሎች አይደላችሁ ማለት ስለዚህ ሰውየው ይሰራል፣ ይጥራል፣ ይለፋል፣ ዱዓ ያደርጋል። የማይወደው ነገር ከመጣ በቃ ቀደር አላህ ብሎ እንደ አዲስ ይሰራል ማለት ያለዚ አንድ አሁን ዱንያ ስትሄድ ሰው ራሱም ያጠፋል። አላህም ቢያስመርጠው አሁን ሰ ከመሬትህና ከሁለት አይነት ስት ቢባል የቱን ይሰጥ ነበር? ሰው ያንን ነው የሚሰጠው። ግን ሰው መሬት ተወሰደብኝ ብሎ ራሱ እንደማያጠፋ ያኩ ጠላል ህይወት ነች ማለት ነው ስለዚህ አንዳንዴ አሉ እንደው ጀነት ላይ ታገኛለህ። ይገኛል አይገኝም፣ በቃ ስለዚህ እንደው አንዳንድ ኸይር አልሰራም ብለው ወደኋላ ስትል በግድ ጀነት የሚያስገባቸው ሰዎች አሉ። ትነጠቅና አኺራ ይተላለፍልህ አል ማለት ነው። ስለዚህ በዛ አንተ ብትታመም እንቅልፍ ብታጣ ምን ብትል ተጎጂ ነው የምትሆነው። ስለዚህ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም የሳተህ ነገር እንደማያገኝህ ያገኘህን አደጋ ደግሞ እንደማያጣህ እርግጠኛ ሆናል ነው። አላሁ አክበር አላህ ያስረዳን። ይሄ ነገር የዘመናት ትልቅ ትምህርት ሊሆነን የሚችል ነገር ነው፣ ካስተነተን እና ከተቀበል ነው። ምክንያቱም የሚያስጨንቀን እኛ ሞክረን አለመሳካቱ ነው። ሞክረን ሳይሳካ ቀርቶ ከሆነ የምንጨነቀው አላህ የተሻለ ስላዘጋጀልን ነው። መሞከር ሳንችል ቀርተን ከሆነ ደግሞ አላህ መሞከርን ጠንካራ መሆንን እንዲሰጠን ዱዓ ማድረግ እንጂ ነገሮች እኛ በተኛንበት ዝም ብለን ባለንበት ሁኔታ ተሳንፈን ከለስ ሆነን ነገሮች ላይ ውጤቶችና ስኬቶች ወደኛ እንዲመጡ መጠበቅ የለብንም። በዛ መንገድ ስኬት ላይ ራሱ ብንደርስ ሳቲፋይ ማድረግ አንችልም። ያን ነገር ልናጣጥመው ልንደሰትበት አንችልም። ሌላው ነገር ደግሞ ሁላችንም ሰዎች ስንባል ወንጀለኞች ነን፣ ወንጀል ላይ እንወድቃለን። የተለያዩ ስህተቶችን አውቀንም ሳናቅም በአጋጣሚዎችም ልንሰራ እንችላለን። በእነዚህ ወንጀሎች ምክንያት ለስኬት ራሳችንን ቅርብ ለማድረግ መፍትሄዎች አሉ። ወላሂ ዛሬ ላስደስታችሁ። ጀነትን ትፈልጋላችሁ? እንደ እነዚህ አይነት ሰዎች ከሆናችሁ በጣም እድለኛ ናችሁ። አላህ ይወፍቀንና፣ ለምትወደው ጓደኛ ፍትልቅ ደስ ይለኛል። ረሱል ዓለይሂ ሰላት ወሰላም እንደዚያ አሉ። አልጀነቱ ሊልአዋቢን፣ ጀነት እኮ ለአዋቦች ናቸው። ቃሉ ያ ረሱል ላ አንቱ ያላህ መልክተኛ፣ ወይ እነዚህ አዋቦች ማን ናቸው? እነዚህ አዋቦችማ ወንጀል እየሰሩ ወደ አላህ የሚመለሱ፣ ወንጀል እየሰሩ ወደ አላህ የሚመለሱ፣ ወንጀል እየሰሩ ወደ አላህ የሚመለሱ። ገረማችሁ አይደል? ይህን ንግግር አይደለም የረሱሉ አለይሂ ሰላቱ ወሰለም ንግግር ነው። አንዱ ነው ልንገራችሁ። ወላሂ ምድር ውስጥ ሆኖ ማንም ወንጀል ማይሰራ የለም። ነገር ግን አላህ ዘንድ በላጩ ወንጀሉን አምኖ ወደ አላህ የተመለሰ ነው። አላህ ከአዋቡች አድርገን። ወንጀላን ለመስራት አይቻልም። ምርጡ ነገር ምንድነው? ከሰራን በኋላ ወደ አላህ ምርጡ የሪዝቅ መንገድም ደግሞ እስትግፋር ነው። ወደ አላህ መመለስ ነው። ወንጀልን አስታውሶ አላህን ምሕረት መጠየቅ ነው። ትሰከንዴ አንተን ወንጀል አላህ ቢያሳይብህ ብላስ ቆም ነበረ ሰው ፊት ይሄ የተከበረ አንተ ትልቁ ዛሬ ሰው ሁላ የሚወድህ በጣም ሰዎች ሁላ በቃ የሚያገኙ የሚያወሩ ሰውዬ፣ አንድ ሰከንድ ያንተን ወንጀል አላህ ቢያሳይብህ ብላስ፣ በቃ ተሰትረህ ነው አይደል? ፊት እንደ ፕሮፐር ዱንያ ላይ ቢሰራ አንድ ሰው ያልፍ አንድ ሰው የሰው ልጅ ተብሎ ማለት ወላ አንቢያ ወላ ማንንም ነው ማለት አይደለም። ሶ የአንተ ተሰትሮ አይደለም። የአንተ ስራ ደግሞ ያ የተሰረተከውን መልሰህ መሰትር፣ የሰውን ወንጀል አለማጋነን፣ የሰውን ወንጀል አለማካበድ፣ ሰዎችን በወንጀላቸው እንዲሸማቀቁ አለማድረግ ያንተ የሪፕሬዜንቴሽን። ከዛ መጀመሪያ ስንላክ ምድር ላይ ምንድነው አላህ የተወከለ ነው። ምኑን ነው የምትወከል? ይቅርታ አድርጎልህ ይቅርታ እንድታረግ አንተ አይደል? ትምህርቱ እኔ እንደዚህ ነው በራሴ አናለስ ማስተምር ገባ። ወንጀል ተሰትሮልህ፣ አንተ የሰዎችን ወንጀል እንድትሰትር አንተ በቃ የሆነ ተደባብ ቃል ትልቅ ሰው የሆነ በቃ ከኋላ ያለውን አንተና ጌታ ስታወሩ የምታወራውን ነገር ሁላችንም አላህ ሱብሃነሁ ወተዓላ አይባችንን ጉለቶቻችንን ወንጀሎቻችንን ሰትሩልን እንጂ ሁላችንም ጋር አይብ አለ፣ ሁላችንም ጋር ክፍተት አለ። ነገር ግን ሰዎችን እንተቻለን። ይህ በጣም አደገኛው ባህሪ ነው። አላህ ከዚህ ባህሪ ይጠብቀን። አላህ እኛን ሰትሩልን እንጂ የእኛን ቢወጣ ከእነሱ የባሰ ነው። ከምንተቻቸው ሰዎች የባሰ ነው። ስለዚህ መጀመሪያ እኛ ከአላህ ጋር ሒሳብ እናድርግ። ወንጀሎቻችንን እንዲምረን በወንጀሎቻችን ሰበብ ወደ አላህ ቀርበን አላህ ዘንድ ያሉ ኒዕማዎችን የማግኘት እድል እንዲሰጠን ወደ አላህ ቀርብ እንሆን። ሰዎችንም ደግሞ ከመተቸት እንታቀም። ይህ በቃ ጭራሽ ማቆም ያለብን ነገር ነው። ስኬትን እንፈልጋለና ከጭንቀት መላቀቅ እንፈልጋለን። ደስተኞች መሆን እንፈልጋለን። ረሃ የሆነ ላይፍ መኖር እንፈልጋለን። ቀብራችን ያማረ እንዲሆን እንፈልጋለን። አኸራችን ያማረ እንዲሆን እንፈልጋለን። ስለዚህ እኛ ብዙ ክፍተቶች አሉብን። እነዛን ክፍተቶች አላህ የሰተረልን በነዛ ክፍተቶች ሰበብ ወደሱ እንድንመለስ ነው፣ እሱን እንድናስታውሰው ነው እንጂ ሰዎች ጋር ልንዘባበትበት አይደለም። ስለዚህ ወቃሽ ከልካይ